የሚጥሚጣ ዋጋና የማርቆ ዋጋ በርበሬ ጨመረ። እዚህ ጋር የምትመለከቱት ማለት ነው ምርጥ ሚጥሚጣና ምርጥ ማርቆ ነው እንግዲህ እየላችሁ የመጣሁት የዛሬው ዕለት እንግዲህ እየተሸጠ ያለውን የካቲት 29 2017 ማለት ነው። በዛሬው ዕለት ስንት እየተሸጠ እንዳለ እንግዲህ ዋጋ ዝርዝሩን የምነግራችሁ ይሆናል። የማሩቆውንም የሚጥሚጣውንም ማለት ነው። ማዘዝም ለምትፈልጉ የትኛውም ሀገር አደርስላችኋለሁ ማለት ነው። የቻናላችን ቤተሰቦች፣ የዚህን የሚጥሚጣና የማሩቆ ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሁሌም ስሰማው ጀግንነት የሚሰማኝ ዘፈን ቢል። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዛሬ እንግዲህ እየላቸው የመጣሁት እዚህ ጋር የምትመለከቱት ምርጥ ሚጥሚጣና ምርጥ ማሮቆ ነው እየላቸው የቀረብኩት። ይሄ እዚህ ጋር እንግዲህ የምታዩት አሁን ላይ ዋጋ ጨምሯል ማለት ነው። ከዝቅተኛ እስከ ከፍተኛ ያለውን የዋጋ ዝርዝር እነግራችኋለሁ። ላይክ አድርጉ፣ በላይክ ጀምሩ ማለት ነው ቤተሰቦች። እዚህ ጋር እንግዲህ ደረጃ አላቸው። ማርቆም እዚህ ጋር ይሄ የምታዩትም ደረጃ አለው ማለት ነው እንዲሁም ተጨማሪ የሚጥሚጣን ከከፍተኛ እስከ ዝቅተኛ ያለውን ዋጋ ዝርዝር እነግራችኋለሁ። ሌላ ተጨማሪም ደግሞ የሽሮ ዋጋ እነግራችኋለሁ። ኪሎ ማለት ነው የባቄላ ላይ ጨምሯል አሁን ላይ ማለት ነው። ሰሞኑን በጣም ጨምሯል ማለት ነው። የቻናላችን ቤተሰቦች ዋጋ ልጀምርላችሁ ማለት ነው። እዚህ ጋር ከማርቆው ልጀምርላችሁ። ይሄ አንደኛ ማርቆ ነው ማለት ነው። ይሄ እዚህ ጋር የምትመለከቱት በጣም ያምራል ማለት ነው። ጥርት ያለ ማርቆ ነው። ከፍተኛ እንግዲህ እየተሸጠ ያለው አንደኛው ማለት ነው ኪሎ 480 ብር ገብቷል ማለት ነው። በጣም ነው የጨመረው። 350 ሲሸጥ የነበረ ማርቆ እንግዲህ አሁን ላይ ይሄው 480 ገብቷል። ዝቅተኛ ደግሞ እንግዲህ ማርቆ ማለት ነው የሚቀንሰው ማለት ነው። እንደዚህ ደረጃቸው ይላ ይላል ብያቸዋለሁ መግቢያ ላይ እንደሰማችሁት እስከ አራት ከሃምሳም ድረስ አለ። የሰላሳ 30 ብርና የአርባ ብር ልጅነት ነው ያለው ማለት ነው። እንደዚህ ከዝቅተኛ እስከ ከፍተኛ እንዳልኳችሁ ማለት ነው። ይሄ ደግሞ እዚህ ጋር ሚጥሚጣ ደግሞ ይሄው ምርጥ ሚጥሚጣ ነው ማለት ነው። ምንም ቅልቅል የሌለው አንደኛው ሚጥሚጣ ነው። ኪሎ 450 ገብቷል ማለት ነው። ይሄ የምትመለከቱት ዝቅተኛ እስከ 400 ድረስ ይሸጣል፣ 380 ድረስ ይሸጣል ማለት ነው። በጣም ነው የጨመረው ማለት ነው። አንደኛው እንግዲህ እንደሰማችሁት ይሄው 450 ገብቷል እላችኋለሁ። ሚጥሚጣ ወደ ሽሮ አልፍላችኋለሁ ማለት ነው። ሽሮ የባቂላ ማለት ነው። ኪሎ አሁን ላይ ጨምሯል ማለት ነው። ሁሉም ነው የጨመረው እንግዲህ የቤት አስፔዛ ማለት ነው። እንግዲህ ያልሰማችሁ ስሙ ማለት ነው። የሰማችሁ ደግሞ ላልተሰሙት አሰሙ፣ ሸር አድርጉ ነው እምላችሁ ይሄን ቪዲዮ። ወደ ሽሮ ዋጋ እገባላችኋለሁ ማለት ነው። ከከፍተኛ እስከ ዝቅተኛ ኪሎ ስንት እንደሆነ እነግራችኋለሁኝ ቤተሰቦች። እንግዲህ ከአንደኛው ባቂላ ማለት ነው ኪሎ መቶ ስልሳ ብር ገብቷል ማለት ነው። እንግዲህ በጣም ነው የጨመረው። እስከዛሬ መቶ አርባ እና መቶ ሀምሳ ሲሸጥ የነበረ አሁን ላይ ጨምሯል። እላችኋለሁ በተለይ በርበሬው እንግዲህ እንደሰማችሁት በጣም ነው የጓ ነው። ዝቅተኛ እስከ መቶ አርባ ድረስ አለ ማለት ነው። መቶ አርባ አምስት ድረስም አለ መቶ ሀምሳም ድረስ አለ። አንደኛው ግን መቶ ስልሳ ብር ነው ኪሎ ባቂላ፣ እላችኋለሁኝ ቤተሰቦቼ በዛሬ ሁለት ሲሸጥ ያዋለው ማለት ነው። እንደምታዩት ሚጥሚጣው ጥርት ያለና አንደኛ ነው ማለት ነው። እንደምትወዱት ተስፋ አደርጋለሁ። ማዘዝ ለምትፈልጉ የትኛውም ሀገር አደርስላችኋለሁ ማለት ነው። እዚህ ጋር ይሄ በርበሬ ደግሞ እንደምታዩት ይኸው ዝቅተኛ ማለት ነው፣ ዋጋው ዝቅተኛ ነው። ይሄ የምታዩት ማለት ነው፣ የምትመለከቱት ይሄ እንግዲህ በርበሬ ይለያያል ማለት ነው። እንደሰማችሁት መግቢያ ላይ ግልጽ አድርጌ ነው የተናገርኩት። እንግዲህ ይሄ እንደምታዩት ቅልቅል፣ ነጭ አንዳንድ አለው ማለት ነው። ዋጋው ግን ይቀንሳል ማለት ነው። ይሄ የምትመለከቱት ደረጃ አላቸው ብዬ ግልጽ አድርጌላችኋለሁ መግቢያ ላይ እንደሰማችሁት። ማዘዝ ለምትፈልጉ በ0966388249 ላይ ታገኙኛላችሁ። በታማኝነት አደርስላችኋለሁ ማለት ነው። እንግዲህ እስከ ዛሬም ያዘዛችሁ ልጆች እያደረስኩላችሁ ነው የምገኘ። ማሽላም አለ ማለት ነው። ጤፍም አለ፣ ሁሉም አለ። ይኸው ስልክ ቁጥር እዚህ ጋር እንግዲህ አስቀምጭላችኋለሁኝ። ለዚህ ለዩቱብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ቪዲዮ በምለቅ ሰዓት እንዲደርሳችሁ የደውል ምልክቶች ስትጫኑ ይደርሳችኋል ማለት ነው። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላም አለይኩም ወረህመቱላህ ወበረካቱ ሰላሙ። እወዳችኋለሁ።